ብሩክ ዛሬ ምን ገጠመው? ሀይሜ ዛሬ እንደ ዛሬ ደንግጣ አታውቅም። እውነት በጣም ያሳዘነች ችቅም የሚሆነች ልጅ ና ስለመጡ በመጀመሪያ ስላየዋቸው በጣም በጣም ደስ ብሎኛል። ና ፕራንክ ቪዲዮ እውነት ለመናገር ከሰሩ ትንሽ ቆየት እያሉ ነው፣ እንደ ድሮ ቶሎ ቶሎ አይመጡም ምናምን ነገር በፕራንክ ና ዛሬ እንግዲህ ፕራንኩን ጀምሮታል ብሩክ። እንደምታዩት እንደዚህ ተጠራርዞ ታሽጎ በጨርቅ ተጠቅልሎ ምናምን ሲመጣ በጣም በቃ ሀይሚ በጣም ነው የደነገጠች። ያሳቀኝ ፓርትም አለ። ማለት በጣም መሳቅ ፈልጌ ነበር፣ ግን አሞኛል እንደምታዩት ከድምፄ። እኔ ደግሞ ሲያመኝ በጣም ከባድ ስሜት ነው የሚሰማኝ። በጣም የሆነ ድክምክም ሰውነቴ ብላ ነው የሚቆራረጥብኝና የግድ ነው ይህንንም እያወራው ያለሁት ና የፕራንኩን ቪዲዮ ግን ሳይሆን ትንሽ ንቅት ነው ያልኩኝ። የሆነ የሚጨምሩት ክላክሲካል አለ፣ ጥጥጥጥጥ ሚላለን፣ እሱን ክላክሲካል ሲሰማ ራሱ አሳቂ ይመጣል። የእውነቴን ነው። ከዚህ በፊት ብዙ አይነት ፕራንኮች ቪዲዮዎች ተሰርተውበታል በዚህ ድምጽ ማለት ነው፣ ከጀርባ የሚያስገቡት ድምጽ አላ። በዛው ሳን ሲሰማ ራሱ አሳቂ ይመጣል። ና ሚፍታህም እንግዲህ ከጠፋበት ዛሬ ብቅ ብሏል። ብሩክም እንግዲህ ያስደንገጭ ነገር ነው ይዞ የመጣው። ሀይምዬ እያሳዘነች ያሳቀኝ ፓርት ደግሞ እንዴት አለች ጥርሱ እስኪ ወልቅ የሰው ሶስትም ማታለያ ያለች በጣም ከባድ ኮ ነው። እኔ ደም ሳይ እንደዚህ ሰው ወድቆ ሳይ አመመኝ ሲባል ሰው በጣም በህይወቴ የሚጨንቀኝ የሚቀም ደነግጠው ፓርት በዚህ ነው እና ሀይምዬ እኔ ቆንጆ ድንግጥ ነው ያለችው። በኋላ ላይ ነዙት እንትኑን ሲፈታው በቃ እውነት አልመሰላትም ነበረ። ብቻ ግን በስተ መጨረሻም ፕራንክ ነው ተብላ እንግዲህ ሀይሚዬ ደንግጣለች። ግን ያው ጥሩ ነው አስፈላጊ ነው አንዳንድ እንደዚህ አይነት ፕራንኮች ሀይሜን እውነት ለመናገር አንዳንድ ሰዎች ያልሆነ ነገር ትናገሯት አላችሁ። ብቻ በሀይሜና በብሩክ ፍቅር፣ መዋደድ፣ መተሳሰብ በእነሱ አንድነት፣ በነሱ መፈጋገር በጣም የምትናደዱ የምትበሽቁ ያልሆነ ስም ያለ ስም ስም የምትሰጧቸው ሰዎች አላችሁ። በጣም ነው የሚገርመኝ። እሷ ግን ያው ማንንም አሰማም ከራሷና ና ከብሩኬ ውጭ ማለት ነው ና ወደፊት ነው የምትሄደው። እናንተ ቁጭ ብላችሁ መሳደብም ምን ማለትም መተቸትም አውረድም ዝቅ ማድረግም ከፍ ማድረግም ምናምን ትችላላችሁ እንደፈለጋችሁ። እኛ ጨረቃዎች ፋሚሊዎች ከሀይሜ ከቡራ ጋ ሆነን ከፍ እንላለን። እነሱ ወደ ላይ ተንሳፎ ይበራሉ። እኛ ደግሞ ከስር ከስር ሆነን እየደገፍ ናቸው ከፍ ይላሉ። ገና ምን አይታችሁ? ገና ብዙ ነገር አለ። ገና ፍቅራቸው አድጎ ተጋብተው ወልደው ልጅ ይዘው ቤተሰብ መስርተው እናያቸዋለን። እስኪ ያጃጁ እስኪ ያረጁ። እንግዲህ መልካም ምኞታቸውን ከወዲሁ እየተመኙ ይገኛሉና ገና ትልቅ ደረጃ የሚደርሱ ወጣቶች ናቸው። ና ከቻላችሁ አበረታታቸው፣ ካልቻላችሁ ደግሞ ስለ እነሱ መጥፎ ነገር አታውሩ። ጥርግ ብላችሁ መሄድ ትችላላችሁ አንዳንድ ኮሜንቶችን ስላየሆነ ይህን ነገር ልናገር የቻልኩት ስለ እናንተ መጥፎ ነገር መናገር አልፈልግም ግን የሰው ደስታ ያስደስታችሁ የሰው ፍቅር በቃ ያስደስታችሁ የሰው መዋደድ ሰው እንዲህ ሲሁ ተዋደው ፍቅር በፍቅር ሲሆን እንዴት ነው ሰይጣን ነው በሰው ደስታ የማይደሰው ተው እንጂ ሰው ከሆናችሁ በቃ እናንተ የሰው ደስታ ለሰው ደስታ ስትመኙ የሰው ደስታ ሲያስደስታችሁ ነው ለእናንተም ደስታ የሚሰጣችሁ ቸር ተመኝ ቸር እንድታገኝ ይባላልና አትስደቧቸው ላለውና ሀይሚዬ፣ ሁሌም በቃ የመልስ ምት እንደሰጠችን ሁሌም ማለት ነው። በጣም የምትለይ ምርጥ የልጅ ናት ና ፈጣሪ ልቦናችሁን አይቀይረው መድኃኔዓለም እስከ መጨረሻው በህይወት በፍቅር በደስታ በአንድነት በመተሳሰብ እንዲያኖራችሁ ትልቁ ምኞቴ ነው። ና እነሱ ሲመጡ የሚሰማኝ ደስታ ልነግራቸው አልችልም። ልክ እንደ እናት እንዳባት ነው። በጣም በጉጉት ምጠብቃቸው የምከታተላቸው ና የሀይሚና የብሩክ ፍቅር ይለያል። ና ጨረቃዎቹ ወደፊት እናንተን ማንም ሊደርስባቸው አይችልም። ማንም ሰው ማንም እና እኛ አለንላችሁ የምንወዳችሁ የምናከብራችሁ ሁሌም በጉጉት የምንጠብቃችሁ እናንተን ሰላሙን እናንተን ደህንነት የምንፈልግ የምንጠብቅ ሰዎች አለን ላለውኝ እና ሌላው ደግሞ እንግዲህ የሀይሚ ሰብስክራይብ ሁለት መቶ ሺህ መግባት አልቻለም። አሁንም መቶ ሰማኒያ ምናምን ሺ ነው ያለችው ና እና በረታታት ቪዲዮውን ካየን አይቀር አሁን አሁን መቶ ምናምን ሺ ቪው ይኖረዋል አንድ ቪዲዮ ሲፖሰት ግን አብዛኞቻችሁ ሰብስክራይብ ሳታደረጉ ነው የምታዩት። የምትወዷት ከሆነ የምታከብሯት ከሆነ ለእሷ ቦታ ካላችሁ የምትከታተሏት ከሆነ ሰብስክራይብ ብታደርጓት ምን ችግር አለው? ደግሞ ቪዲዮዋ ቫይራል እንዲወጣ መጀመሪያ ስትገቡ ቪዲዮውን ልታዩ ስትጀምሩ ላይክ አርጋችሁ ጀምሩላት እና ና ሀይሚን ደግሞ ብሩክ ያው አይታችኋል፣ ሰምታችኋል ትልቅ ሰርፕራይዝ እንዳላት ትልቅ ሰርፕራይዝ እንደሚያደርጋት ሁለት መቶ ሺህ ስትገባ የማያልቅ ደስታ እንግዲህ እንደሚሰጣት ተስፋ እናደርጋለን። ና ያንን ደግሞ ማድረግ የምንችለው እኛንን ተሳስበን፣ ተጋግዘን፣ ተደጋግፈን ሁለት መቶ ሺህ እናስገባት። ሀይሚን ላይክ ሼር በማድረግ እናበረታታ ትላችዋለሁ። ብሮ ብሩክም እንግዲህ ሁለት መቶ ሺህ ገብቶ አይታችሁታል። ደስ በሚል ሁኔታ አክብረዋል። ና ሀይሚ እንደም ቅር ብሏታል በዱባይ ላይ። በጣም በትንሽ ነገር ግን ደግሞ ትልቅ ደስታ ነው የሰጠችው በጣም ደስ የሚል ውሎ ያሳለፉት ጀልባ ላይ መርከብ ላይ ና ግን ሀይሚ ያንተ ሲያንስ ነው እያለች ነበረ እና ቅር እንዳላት ኢትዮጵያ ውስጥ በጣም በትልቁ እንደምታከብርለት ነበር ስታስብ የነበረው። ብሩክ ደግሞ ለእኔ ያ ትልቅ ደስታ ነው ምንም ተጨማሪ የሚያስፈልገኝ ነገር የለም እያላት ነበረና፣ አሁን ግን ለሀይሚ በጣም በትልቁ ትልቅ ሰርፕራይዝ እንዳለው እየተናገረ ነበረ። ስለዚህ ሁለት መቶ ሺ እናስገባትና ትልቁን ደስታ ትልቁን ሰርፕራይዝ እንይ ለማለት ነው። ባለፈው እንግዲህ የወርቅ ስጦታ ስታበረክትለት ብሩክ በቃ ማመን አልቻለም። በጣም ደስተኛ ነው የሆነውና አንድ አመት ከሆኑ ቀናቶች ሁኗችኋል ማለት ነው። እንግዲህ አብረው ከቀጠሉ ይሄ ፍቅር እዚህ የደረሰው ይሄ ጓደኝነት ይሄ መዋደድ ይሄ መተሳሰብ እዚህ የደረሰው በኛ ብርታት ነው ብዬ ነው ማስበው። አለንላችሁ እያልናቸው፣ በተለይ ቲክቶክ ያላችሁ የጨረቃ ፋሚሊዎች በጣም ልዩ ናችሁ እና በእናንተ ላይ ነው ይሄ ሁሉ ነገር የቀጠለው ብዬ ነው ማስበው። የእናንተም ትልቅ ደስታ ነው። ስለዚህ እናበረታታቸው። ላለው የዛሬው ቪዲዮ እንግዲህ ሚፍታህም እንኳን ደህና መጣ ብለን ያው ብዙ ጊዜ ሆኗል ከነብሩክ ጋር መገናኘት ከጀመርክ ወይም ደግሞ ከተገናኘ መገናኘት ካቆም ረዥም ጊዜ ሆኖ ነበር። እንኳን ደህና መጣ ብለናል ሚፍታህን የምናበረታ ታውላለሁ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እኔም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ለመናገር ርዕሱን ሳየው ብሩክ እንደዚህ በቃ ፊቱ ተጠራርዞ ምናምን ሳየው የእውነት አልዋሻችሁም በጣም ነው የደነገጥኩትኝ። የእውነት ነው የምላችሁና ለማንኛውም ክፉ አይንካችሁ፣ ክፏችሁን ያርቀው። ማንም ሰው ምንም አያደርጋችሁ። ማንም በመሀላችሁ አይግባት፣ ንፋስ እንኳን ቢሆን ላለውኝ እንግዲህ ድምፄ ካልተሰማችሁ ይቅርታ አድርጉልኝ። ሰላም አምሹልኝ። ባይ ባይ